ኔ ሂዱበት ፍልናይያዳ ሂዱበት ሂዱበት። እኔ ካሸነፍኩት ብቻ ነው እሱን ቀጥቼ ነው የምጨፍርላችሁ። ይኸው ቃ ቃል ነው እግዚአብሔር እና ሂዱበት ሂዱበት ሂዱበት። እኔ እኮ ቆይ አንድ ሺህ ሁለት መቶ ሰው አላችሁ፣ አራት መቶ አላችሁ። ለምን ታፕታፕ አታደርጉም? አራት መቶ ሰው ችግር የለውም። አስር ሰከንድ አርባ አምስት ሰከንድ አለ፣ አርባ አራት ሰከንድ አርባ ሰከንድ ቢያንስ አርባ ሰከንድ። ይቺን አርባ ሰከንድ ብቻ ታፕታፕ አድርጉት እስክሪኑን፣ አርባውን ሰከንድ ይቺን ይቺን አርባ ሰከንድ ግድ የላችሁም። አንድ ሺህ ሁለት መቶ እንምጣ ከዛን ደግሞ ልክ ደግሞ ታፕታፕ ያረጋችሁ ደግሞ ሼር ኮፒ ሊንክ አርጉት፣ ሼሩን አምስት ሺ ያስገቡት። እስቲ ሀምሳ ሰው መቶ መቶ ጊዜ ያርግ፣ ሀምሳ ሰው ሀምሳ ሰው አሁን፣ ማማ ማ ዳርኮ እንትን ዳርኮ ላለ ድራኮ ዲቲ ጆሲ ሼር የምታረጉት ሌላ ሀበሻ አሁን ጀመረ። ማሜ እናንተ ደግሞ ሀምሳ ሀምሳ ጊዜ ያርጉ። ኪንግ እያሱ ድንገት ጊፍተር ከመጣ ሪፖስት አርጉት። ሳምራ ቴንክ ዩ እሺ ቅጣትሽን ተናገሪ ሴትዮ። ቀስ በል ቀስ በል። ጋይስ ምን ምን መጀመሪያ ግን ጨፍሪ። ቃል የገባሽው ከተቀጣሁ አንተን ቀጥቼ ነው። አንተን ቀጥቼ ከተቀጣሁ በኋላ እጨፍራለሁ። ችግር የለውም። እሺ ሂጂ ተናገሪ ቅጣትሽን። ታፕ ታፕ። ገረም አይዋን ደሽ ቆመ። እኔ ለምን እንደሚቆም አላውቅም። ታፕ ታፕ። ለምንድን ነው የሚቆመው?

እየሰማሁሽ አይደለም። ደብል ይለፍ ደብል ጋይስ፣ 58 ሰከንድ አለን። ዮም ቢ ቴንክዩ። 58 ሰከንድ። እስቲ እስቲ አንድ ሰው ማን ይገን፣ እንደምንም እንደምንም። ወይ ኮፍያ፣ አምስት ኮፍያ። ቴንክዩ የኔ ቆንጆ፣ የኔ እናት። ቤትዬ ቴንክዩ፣ ቴንክዩ፣ እናቴ ቴንክዩ። አንድ እንደምንም፣ ድገሚ በእናትሽ፣ አንድ ጨከን አድርገሽ። ቤቲ ግባ፣ የኔ እናት ቴንክዩ። ጋይስ ቤትዬን አመስግኑልኝ። ቤትዬ እኔ ቆንጆ ተንክ ዩ አመሰግንሻለሁ። ምንድን ነው እሷ ጋ ደብል ሞልቶላታል እንዴ? ቤቲ እንዴ! ቤቲ ቤቲ ቤትዬ የምላደርግ ነበረ። እሺ፣ የመጀመሪያ ቅጣትሽ አራቃሪያት እበላለሁ በጌታ በኢየሱስ ክርስቶስ። ግላብ ያለው ሰው ግላብ ያለው ሰው ጋይስ ታፕታፕ አርጉ። ግላብ ያለው ሰው ግላብ ያለው ሰው ታፕታፕ አርጉ። በታፕታፑ ጋይስ እስከዛ በታፕታፑ አራት ሺህ ንግባ አምስት መቶ እንደምንም ነኝ። ለምን ያመጣው አለው። ግላብ ያለው ሰው ግላብ ያለው ሰው ግላብ ያለው ሰው ምን አይነት አለሌ ነገር ነው የገጠመን ዛሬ? ግላቭ ያለው ሰው ጋይስ፣ ግላቭ ያለው ሰው። ኔትወርኳ ጠፋ የልጅቷ። ግላቭ ያለው ሰው ግላቭ ያለው ሰው። ኡ ተቋረጠች፣ ወጣች በቃ። ቂት ሳናይ መብራት ጠፍቶ ነው እንዴ? ተቋረጠ በቃ። ወይኔ ቤትዬ፣ ወይኔ ወይኔ ወይኔ ወይኔ ወይኔ ወይ አፈር ልብላልሽ፣ በእናትሽ ልንደባለልልሽ። እኔ እናት በእውነት እንደው ያንቺ ሱለታ። አረ ቤቲን አመስግኑልኝ ደግሞ። አቺ ሳሸንፋት አልፈታትም። ቆይ ካለች የለችም፣ ወታለች። ቤቲን አመስግኑልኝ። ቤትዬ፣ በእናትሽ ውይ፣ ባከነ ባከነ ባከነ በእናታችሁ ቤት እያመሰግናለሁ። ሰላም ሰላም። እንዴት ነሽ? ላው አዲስ አበባ መንገድ ዳር አካባቢ ነው ቤታችሁ? ውውል ማነው ስምሽ? የቲክቶክ ስሜ ዘዙ ልክልሻለሁ አንዴ፣ ቆይ። የታለች ያቺ ጋባች? ተመለሰች? የት ሄዳ ነው ያቺ ልጅ? እናታቸው አስራ ስድስት ሰው

ደብጣ ምንድን ነው ያልከው? እኔ ስገባ እኮ ነው የሚያዩሽ። እና ለምንድን ነው እንዲህ የምትሆኝ? እንዲሁም አረ ወደዛ ሂድ በናትሽ። ያን ትልቅ ጣሚ እሺ፣ ሰው ይዘ ባናት ተተከልሽ። ማንም እንዲያየኅ አልፈልግም። ተረዳኝ። እኔ ፈላጊ ሰው ከአንተ በፊት የመጣች እሷ ከር ስለሆንኩኝ፣ ቪውንም ምኑንም ምኑንም በጊዜው አሳልፈዋለሁ። አንተ ብርቅ የሆነብህ ትናንት ስለመጣ ነው። ሚዲያ ላይ ቆንጆ እኔ ምንም ብዙ። ለምን ሁለት ሰው ቁጭ አይልም? ራሴ ምን ትልል ነው የምገባው? ሰው ስለበዛ ነው የሚጠቅመኝ ጥቅም አለ? የሚጠቅመኝ ጥቅም ነኝ እንጠቅም። እስኪ ንገረኝ፣ ምንም የምጠቀመው ጥቅም የለኝም። ሰው ተበርሞ ሌሎቹ ጋር ይሄ ምን እንደምትል እያየሁ ነው። አቺ ቆይ አትጪ

ደፋር ደፋር አይደለም። ይኸው አስቀምጭላቸዋለው። መጀመሪያ ናውጣም ተውሻት። ሰው ደግ አይጠፋም ብዬ ነው አካውንት ያስቀመጥኩት። አምስት አምስት መቶ ብራ አስገቡ፣ ሲገባ ያሳያቸዋለው ሀምሳ ሰው እንኳን ቢልክ አምስት አምስት መቶ ብር ላይክ አምስት መቶ ብር ኪሳችሁን አይጎዳም። ከዛ ስንት ሆነ? ሀያ አምስት ሺ ሆነ። ይኸው አካውንቴ ፒን አድርጊዋለሁ። አካውንቴ ልካዋለሁ። በድጋሚ ፒን ላድርገላለሁ። አንኩን የምት ሌላ ከአንቺ ማለት ነው። አዋታችሁ አዎ

እቺ ልጅ የምሬ ነው የምላችሁ፣ እኔ ብዙ ሰው አይቻለሁ። አይሰለጥን ሰው እቺ ልጅ አንዷ ናት። መቼም እቺ ልጅ እንዲህ እንዲህ ብታስገቡባት አትሰለጥንም። ታግ እንዴት ነህ? ሀምሳ ብር ሀምሳ ብር የሚገባውማ ሂዩማን ሄር ልገዛ ነው። ሰው የተቸገረች መስሎት አስገብቶ አስገብቶ እሷ ሂዩማን ሄር አልገዛችበትም።